ሰላም፣ ሰላም እየተወደዳችሁ እንዴት ናችሁ? አዳዲስ ጉዳዮችን ያልተሰሙ መረጃዎችን ይዘን በድጋሚ ተገናኝተናል። በርከት ያሉ ጉዳዮችን እየነገርናችሁን ቆያለን። ከምንመለከታቸው ጉዳዮች መካከል የዝውር ሀሳቦችን እናነሳለን። በተለይ ደግሞ ወደ ዳኒሽ ሱፐር ሊግ እናመራና በዳኒሽ ሱፐር ሊግ ላይ እየተሰማ ጉዳይ ያለው አርሰናል ሊመጣ የሚችል በጥር የዝውር መስኮት አንድ የአጥቂ ስፍራ ተጫዋች አለ። ከዛ ውጭ በፕሪሜር ሊግ ስላለ አንድ አጥቂ እናነሳለን እንዴት እንዳላስፈረሙት የምናነሳው ተጫዋች ይኖረናል። ለእናንተም ሐሳብ ወደ በኋላ ላይ ተሳትፋችሁን እንጠይቃለን። ሌሎች ጉዳዮችን እናነሳለን። የወልቭስ ጨዋታን በተመለከተ ከወዲሁ የሚነሱ ነጥቦች አሉ። ከሳምንቱ አጋማሽ ጨዋታ በቻምፒየንስ ሊግ ክለብ ሩዥን አርሰናል ይገጥማል። በዚህ ጨዋታ ላይ ሊጠበቁ የሚችሉ ጉዳዮች አሉ። ከዛው ውጪ በዋንነት ያነሳናቸው ጉዳዮች አሉ ከሚኬል አርቴታ አጠቃላይ እንቅስቃሴ ጋር ሌላ ጨዋታውንም ነገሩ ያልበረደ ያልቀዘቀዘ ጉዳይ ነው። በጨዋታው ላይ አንዳንድ ጥያቄዎችን እናነሳለን። የናንተን ሐሳብ እየተመለከተን እንቆያለን። በዋንጫ ፉክክሩ ላይ የአርሰናልን እድሎች ከማንቸስተር ሲቲ ጋር እስካሁን ያሉበት ጉዞን እንዲሁ እያነሳን እየተመለከተን የምንቆይ ነው የምነው ስለ ትሮሳርድ፣ ሪካርዶ ካላፊዮሪ እናነሳለን። ከዛ ውጭ ጋሪ ኔቪል አርሰናልን በተመለከተ በጣም አስገራሚ አስተያየት ሰጥቷል፣ እናነሳችኋለን። ለሁሉም በቻላችሁት አብራችሁን ቆይት የአርሰናል ቻናላችንን ሰብስክራይብ አድርጉ ቤተሰብ ሆኑ። በያላችሁበት ሰላማችሁ ይብዛ። አብራችሁን ስላላችሁ ስለምንተከታተሉን ከልብ እናመሰግናለን። ትናንትናም አብዛኞቻችሁ ተሳትፏችሁን እንዲሁ መልእክቶቻችሁን ጽፋችሁልን ነበረ። አስቶንቪላ የአርሰናል አሸናፊ እንጂ የሊጉ አሸናፊ አይደለም ያለን አድማጫችን አለ። በተለይ አርሰናል አሁን ሊጉን እየመራ ነው። አርሰናል የለ ጋብርኤል ማጋለሽ፣ ዊሊያም ሳሊባ እንዲሁም ደግሞ ክሪስቲያን ሞስኬራ መጫወቱ መረሳት የለበትም ብሏል። ትናንትናም በዝርዝር ስናነሳው የነበረ ጉዳይ ነው። በሱ ቃል የተባለ አድማጫችን ደግሞ ያነሳው ጉዳይ አርሰናል በዚህኛው ጨዋታ ላይ እንግዲህ መሸነፉ አንዳንድ ጊዜ ታሸንፋለህ፣ አንዳንድ ጊዜ ትሸነፋለህ፣ እግር ኳስ እንደዚህ ነው ብሎናል። ነገር ግን በጥር የዝውውር መስኮት አርሰናል ሚድፊልደርና ሌፍት ዊንግ አጥቂ ያስፈልገዋል ብሏል። አብይ አለሙ፣ በጣም ያዘንኩት በአርቴታ ነው አርቴታ የሚሰራው ስህተት ብሏል። በተለይ አቻ ቢወጣ እንኳን ስህተቱ የአርቴ አርቴታ ነበረ የሚል ነገር አንስቷል። ሌላም አርቴታ የዋንጫ አሰልጣኝ ይመስላችኋል ወይ የሚልም ጥያቄ አንስቷል። ምላሻችሁን እንፈልጋለን። ግዛት የተባለ አድማጫችን አርሰናል ነው ጊዜው ገና ነው የተጎዱት ሲመለሱ ማንንም የሚያቆሙ የለም ብሏል። ትራንተንም ካነሳናቸው ወደም ነው ማን ነበር መሰለፍ የነበረበት በሚለው ጉዳይ ላይ ኤዜ ከኦደጋርድ የተሻለ ተጫዋች አይደለም፣ በፈጣን ጨዋታ ላይ እንግዲህ መጫወት አይችልም፣ ኳስ ወደ ኋላ ይመልሳል። በጣም እየተቀየረ ቢገባ የተሻለ ነው ብሏል። ከዛ ውጪ ኤዜንም መሰለፍ ነበረበት ያለን አየነው። ሙላ አለም ነው ለትናንቱ ሽንፈት ተጠያቂው አርቴታ ነው፣ ኤዜ በቋሚነት በአስር ቁጥር ቦታ ላይ መሰለፍ ነበረበት ብሏል። በጥር የዝውውር መስኮት የግራ ክንፍ አጥቂ አሁንም ያስፈልገናል ብሏል። አየነው ሙላ አለም በተደጋጋሚ የሚያነሳልን ጥያቄ ነው። አንድ ወጣት አማካኝና ዘጠኝ ቁጥር ጨራሽ አጥቂ ማስፈረም ይፈልግበታል ብሏል። ታደሰም ተጠያቂ አሰልጣኝ ነው ይዜን ያለ ቦታውን ያጫወተው ብሏል። ለተኛ ኦደጋርድን በተጠባባቂ ወንበር ላይ መቀመጥ ነበረበት የሚል ነገር አንሷል። ዳዊት ሙሉነም መልእክቱን ጽፎልናል። ሁሉም ከልብ እናመሰግናለን ስለ ተሳትፏችሁ። ዛሬ እናነሳቸው በርከት ያሉ ጉዳዮች አሉ። እናንተንም ተሳትፎ እንፈልጋለን በ ጨዋታዎች ላይ በቀጣይ የኦልቨስ ጨዋታ ላይ እነ ሪካርዶ ካላፊዮሪ አይኖሩም። በቀጣይ ሳምንት የሚደረግ ጨዋታ ነው፣ የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ። ሪካርዶ ካላፊዮሪ ባስቶን ቪላ ጨዋታ ላይ ቢጫ ካር ተመልክቷል። አምስት ቢጫ ካር መመልከቱን ተከትሎ አይኖሩም። የ23 አመቱ ጣላናዊ ተጫዋችን በእንግዲህ የሚተኩ ተጫዋቾች ይጠፋሉ ማለት አይደለም። በተለይ ዊሊያም ሳሊባ የሚመጣ ከሆነ ፒየሮ ኤንካፒን ወደ ግራ መስመር አውጥቶ ማጫወት ይቻላል። ከዛ በተጨማሪም ሌላኛው ተጫዋች ልዊስ ስኬሊ ቦታውን በትክክል መሸፈን የሚችል ያንን ቦታ ላይ መጫወት የሚችል አይነት ተጫዋች ነው። ሚኬል አርቴታ በባለፈው ጋዜጣዊ መግለጫ ላይ ኮፕ እናደርጋለን ገና ነው ምንም የሚያስገርም ነገር የለውም ሲል ነበር። 18 ጨዋታ ብቻ በኋላ ነው የተሸነፍነው። አሁንም ቢሆን ሊጉን እየመራ እንገኛለን። ሁላችንም በጥብቅ ግንኙነት ላይ እንገኛለን፣ የቡድን አባላት በሙሉ በሚል ኦፖርቹኒቲዎቹን በደንብ ማስፋት አለብን። አሁን ጊ ጊዜው ባውንስ ባክ የማድረግ ነው፣ የመነሳሳት ነው። ዳግም ቀና ብለን ወደ አሸናፊነት የመመለሻ ጊዜ ነው የሚል አስተያየቱን ሲሰጥ ነበረ በባለፈው ጨዋታ መጠናቀቂያ ላይ። አሁን የሚኬል አርቴታ ሀሳብ እንደዚህ ነው። የተጫዋቾቹ ደግሞ አቅምን ደግሞ በደንብ መለየት ያስፈልጋል። ምክንያቱም ደግሞ ተጫዋቾቹ ባውንስ ባክ ማድረግ ይችላል ወይ የሚለው በትልቅ ደረጃ ሊጠበቅ ሊነሳ የሚችል ጉዳይ ነው። በስፋት እንመለከተዋለን በቀጣይ ጊዜያት ላይ ጁሪን ቲምበር ለምሳሌ ከጨዋታው ጠናቀቅ በኋላ ከሰጣቸው አስተያየቶች መካከል አሁን ይህንን ሊቆጨን ይገባል የሚል አስተያየቱን ሰጥቷልና እንደ ሞቲቬሽን እንደ መነሳሻ ይህንን ሽንፈት ልንጠቀሙ ይገባል ብሏል። በትክክልም የአስቶን ቪላን ሽንፈት እያሰቡ የሚጫወቱ ከሆነ በቀጣይ ጨዋታ ላይ አርሰናልን የሚያቆሙ ያለ አይመስልም። ምናልባት እድሉ ካላችሁ ጨዋታው አስቶን ቪላ ሁለተኛውን ግብ ሲያስቆጥር ኤሚሊያኖ ቦዌንዳ የአርሰናል አብዛኞቹ ተጫዋቾች መሬት ላይ ተኝተው መሬት ሲደበድቡ ነበር። ተስፋ የቆረጠ ቡድን ቢሆን በዛው ላይ መሬት ላይ ተኝቶ ነው የምታዩት። ነገር ግን አብዛኞቹ ቁጭታቸውን የምትመለከቱት መሬት ላይ የስቴዲየሙ ላይ መሬት ሲደበድቡ ተመልክተናልና በጣም በቁጭት እንደነበሩ ዝርዝር ነገሮችን ማንሳት ይቻላል። ቁጭቱን ደግሞ ወደ አሸናፊነት ለመምጣት ብዙ የአርሰናል ደጋፊዎች አርሰናል ተጫዋቾችም በእርግጠኝነት የሉብስን ጨዋታ በደንብ እየጠበቁት ይገኛሉ። እንደዚህ አይነት ሴት ፓኮች ያጋጥማሉ። ያንን ደግሞ ኮፕ አድርጎ ይህንን መሸነፍ አሁን የአስቶን ቪላን ሽፈት ካፒታላይዝድ ማድረግ ያስፈልጋል። ውጤቶቹን ብቻ ሳይሆን የተሸነፍክበትን መንገድ አይተህ ከዛ በኋላ ለቀጣይ ለሌሎች ቡድኖች እድል ላለመስጠትና ሌሎችን በጥሩ ቃት ለማሸነፍ አሁን ሙሉ አቅም ያለው ቡድን ይመስላል እስኳድ አለን። ያንን ደግሞ ማሳየት ይኖርብናል በቀጣይ ሳምንት የሚል ነገር አንስቷል። ተጫዋቾቹ ለዛ ዝግጁ እንደሆነ ያነሳበትን አስተያየት ነው እየተመለከት ነው። በትክክልም ትክክለኛ ሀሳብ ይመስላል። በስፋት እንመለከተዋለን። ከአርሰናል ጋር በተያዘ የነዚህ በትልቅ ደረጃ ቡኑንም በተመለከተ ሊያነጋግር የሚችል ጉዳይ ነው። ቶሚያሱን በተመለከተ አንድ ጉዳይ ላንሳ። ወደ አያክስ አምስተርዳም ለማምራት ተቃርቧል። የአያክስ አምስተርዳም ተጫዋች ሆኖ በባለፈው ጨዋታ ላይ መለስ ብዬ አንድ ሁለት ጉዳዮችን ላንስ፣ የእናንተን ማሳብ እፈልጋለሁ። ክርስቲያን ኖርድ ጋርድ ባለፈው ጨዋታዎች ላይ ደቂቃ አይገባውም ወይ ትላላችሁ? የብሬንትፎርድ የቀድሞ ተጫዋች ማልሜዳ ሞተር ነው። የዳንሻይ ተጫዋች በደንብ በማል ስፍራ ተጫዋችነት በደንብ ተመልክተናል። በተለይ ሚኬል አርቴታ ዙቤሜንዲ በሊጉ ላይ ጥሩ ጀምሯል። እሱን በዳምስ ጋርድ በተለይ የቀርታ በኖርድ ጋርድ በክርስቲያን ኖርድ ጋርድ ቀይሮ በደንብ ማጫወት የሚችልበት እድል ነበረ። ጌም ታይሙን ማኔጅ ማድረግ ማለት ለቀጣይ ጨዋታ ፍሬሽ ሆኖ እንዲቀርብና ቡኑም በጨዋታው ላይ እንግዲህ በደከመ ተጫዋች ከሚጫወት በአዲስ ጉልበት በአዳዲስ አቅም ወደ ሜዳ የሚገቡ ተጫዋቾችን ማየት ያስፈልጋል። ያንን በደንብ የተመለከትንበት ጨዋታ እንደነበረ ማስተዋል ይቻላል። አንደኛው ጉዳይ ነው። በዚህ ጨዋታ ላይ ለምሳሌ በፕሪሚየር ሊጉ በ15 ጨዋታዎች ዙብሜንዲ 84 የሊግ ደቂቃዎች ብቻ በሊጉ ላይ 84 ደቂቃዎች ብቻ ነው የመለጡት። ያ ማለት 17 ተጫዋቾች ብቻ ነው ከዙቢመንዲ በላይ ብዙ ደቂቃዎችን በሜዳ ላይ የተጫወቱት። አዲስ ለሊጎ አዲስ ለሆነ ተጫዋት በጣም በፊዚካሊቲው በማይታወቅ ተጫዋች እንደዚህ አይነት ሪስኮችን መውሰድ ምናልባት ጉዳትም እንዳያስቸግረው የሚያሰጋ ነው የሚሆነውና ለሚኬል አርቴታ ምናልባት የኖር ጋርድን በሜዳ ላይ የሆነ ያክል ደቂቃዎችን እንኳን ማግኘት ነበረበት የሚሉ ሀሳቦችን በደንብ የሚያስነሳ ነው። የሊጉን ቴብሎች እስኪ እንመልከት። አዌና ሆማ ላይ ያላቸውን ቡድኖች ያላቸውን ውጤት እንመልከት። አርሰናል በእርግጥ አሁን በአዌም ሊጉን እየመራ ይገኛል። በአዌም ሆነ በሜዳውም ሆነ ከሜዳው ውጭ የሰበሰባቸው ነጥቦች ላይ በመጠኑም ቢሆን በማንቸስተር ሲቲ በሜዳው በሰበሰበው ነጥብ በማንቸስተር ሲቲ ተበልጧል። በእርግጥ ሰባ ጨዋታ ነው የተጫወቱ ተጫውተዋል። ማንቸስተር ሲቲ 8 ጨዋታዎችን ተጫውቷል። ማንቸስተር ሲቲ ከስምንት ጨዋታዎች ማግኘት ከነበረበት 24 ነጥብ አንዱን ተሸንፎ 21 ነጥቦችን ሰብስቧል። አርሰናል ደግሞ ሰባት ጨዋታዎችን በኤምሬትስ ስቴዲየም ዘንድሮ በፕሪሚየር ሊጉ ላይ ተጫውቷል፣ 19 ነጥቦችን ሰብስቧል። ከዛ ውጪ የተሸነፈበት ጨዋታ የለም። በኤምሬትስ ስቴዲየም በፕሪሚየር ሊጉ ላይ አንድ ጨዋታ ብቻ ባቻው ውጤት አጠናቋል። እሱም የማንቸስተር ሲቲ ጨዋታ ነው። ሌሎቹ በሙሉ በጥሩ ደረጃ ያደረገበት ነው። ከሜዳ ውጪ ባለው ነጥብ ማንቸስተር ሲቲ በእርግጥ ትርፍ ጨዋታ ቢጫወትም አርሰናል ስምንተኛ ጨዋታውን በሜዳው ሲጫወት ቢያሸንፍ ሲያሸንፍም የነጥብ ደረጃውን ከማንቸስተር ሲቲ ከፍ አድርጎ በአንድ ነጥብ መቀመጥ ይችላል። በሊጉ መሪነት ላይ ይቀመጣል። በሆም ቴብሉን ስንመለከተው፣ ከሜዳ ውጪ ደግሞ ያለውን የደረጃ ሰንጠረዥ ስንመለከት አርሰናል በደረጃ ሰንጠረጁ የሚቀመጠው አራተኛ ደረጃ ላይ ነው። ያ ማለት አንዳንድ ነገሮችን መመልከት አለብን። 14 ነጥቦችን የሰበሰቡ ሦስት ቡድኖች አሉ፦ ቼልሲ፣ አርሰናልና ቶትናም። በስታንፈርድ ብሪጅ፣ በቶትናም ስፐር ስቴዲየምና በኤምሬትስ 14 14 ነጥቦችን ሰብስበዋል። ክሪስታል ፓላስ በአስገራሚ ሁኔታ ከሜዳው ውጪ ብዙ ነጥብ የሰበሰበው ቡድን ነው። 16 ነጥቦችን ሰብስበዋል። ቶትናም በሜዳው ካለው ውጤት ይልቅ ከሜዳው ውጪ በጣም ጥሩ ውጤትን እያስመዘገበ ተቀጠለ ቡድን እንደሆነ መናገር ይቻላል። ለሁሉም አርሰናል ከሜዳው ውጪ ያለውን ውጤቶች ማሻሻል ይኖርበታል። እስካሁን ሁለት ጨዋታዎችን አንፊልድ ላይና እንዲሁም በቪላ ፓርክ ተሸንፏል። አንድ ጨዋታ ላይ ደግሞ ከሜዳው ውጪ ባደረገው ጨዋታ ላይ በሁለት ጨዋታዎች ደግሞ አቻ ውጤትን አስመዝግቧል። ስታንፈርድ ብሪጅ እና በ ስቴዲየም ኦፍ ላይት ከሰንደርላንድ ጋር ያቻው ውጤት ያስመዘገበባቸው ጨዋታዎች የሚጠቀሱ ናቸው። ሌሎች ዋንጫውን በተመለከተ እነዚህን ነጥቦች የምናነሳው አመላካች ነገሮች ስለሆኑ ነው። ስለ ዋንጫው ለመናገር ስለ እንግሊዝ ፕሪሚየር ሊግ የመጨረሻ ጊዜያት ውሳኔን ለመናገር እንደዚህ አይነት ጉዞዎች ያስፈልጋሉ። አሁን ማንቸስተር ሲቲ የተደላደለ ይመስላል። ጥያቄዎች ይነሳሉ። ለምሳሌ አርሰናል ከትልቅ ቡድኖች ጋር ከሊቨርፑል፣ ከቪላ፣ ከቼልሲ ዘንድሮ ከማንቸስተር ሲቲ ጋር ያደረጋቸውን ጨዋታዎች አላሸነፈም የሚሉ አሉ። ማንቸስተር ሲቲን አሸንፏል። ማንቸስተር ሲቲ ጋር አቻ ነው ወጣው። ማንቸስተር ሲቲን ብቻ አይደለም ማንቸስተር ዩናይትድን አሸንፏል። ከዛ ውጪ ቶትናምን አሸንፏል። በማንቸስተር ሲቲ በኩል ግን እንደዚህ አይነት ተመሳሳይ ጥያቄዎችን አያነሱም። ለምሳሌ አርሰናል ወደ አንፊልድ ሄዶ ተጫውቷል። ማንቸስተር ሲቲ ገና ወደ አንፊልድ አልሄድም። ቪላ በአርሰናልን አሸንፏል። ቪላ በተመሳሳይ ማንቸስተር ሲቲንም አሸንፏል። እንደዚህ አይነት ተመሳሳይ ነገሮች አሉ። ወደ ስታዲየም ኦፍ ላይት ገና አልሄደም። ማንቸስተር ሲቲ በሜዳው ኤታድ ስታዲየም ነው ከሳንደርላንድ ጋር የተጫወተ፣ ወደ ስታንፈርድ ብሪጅ ሄዶ አልተጫወተም። አርሰናል ግን ወደ ስታንፈርድ ብሪጅም፣ ወደ ስታዲየም ኦፍ ላይትም ከባድ የሚባሉ ጨዋታዎች ናቸው። በኤታድ ስታዲየም ደግሞ አርሰናል ከማንቸስተር ሲቲ ይጫወታል። ያ ማለት ለሁለቱም ተመሳሳይ አድቫንቴጅ ነው። ማንቸስተር ሲቲም ቀላል ጨዋታ ከሚባሉ ጨዋታዎች መካከል አይደለም፣ በሜዳው አርሰናል የሚያስተናግድበት ጨዋታ። ስለዚህ ከግምት የሚገቡ ነገሮች አርሰናል ላይ ጫና ለመፍጠር ኦም ብለው ታስበው የሚደረጉ ሴቶች ይመስላሉ፣ እንጂ በግልጽ በዛ ደረጃ የሚቀመጡ አይደሉም። ለምሳሌ በሴንት ጀምስ ፓርክ አርሰናል አሸንፏል። ማንቸስተር ሲቲ ግን በሴንት ጀምስ ፓርክ ተሸንፏል። ስለዚህ በሊጉ ላይ በጣም ከባዱ አሁን በዚህኛው የውድድር ዘመን ላይ ከባዱ የሚባለው ስቴዲየም ሴንት ጀምስ ፓርክ ነውና ወደዚያ ሄዶ ማሸነፍ የቻለ ቡድን ነው አርሰናል። ማንቸስተር ሲቲ ግን ተሸንፏል። እንደዚህ አይነት ነገሮችን ከግምት ማስገባት ያስፈልጋል። በዋንጫ ፉክክሩ ላይ ፓኒክ መደረግ የለበትም ብዙ የሚያስገርሙ ነገሮች የሉም። በተለይ ተጫዋቾች ሲመለሱ ጥሩ በአርሰናል ይጫወታል ብዬ አሳቤን ሳነሳ ነበር ትናንትና በነበረው ቪዲዮ ላይ። ጋሬ ኔቨል ደግሞ በስካይ ስፖርት ላይ የሰጠው አስተያየት አለ፣ በዝርዝር ላንሳላችሁ። በፕሪሚየር ሊጉ የዋንጫ ፉክክር ላይ አርሰናልም በተመለከተ ጥሩ ጉዞ ላይ እንዳለ መናገር ይቻላል ባለፉት ጊዜያት ላይ ለዋንጫ ሲገምቱት አርሰናል የዋንጫ ቡድን ነው ብለው ሲያስቀምጡት እንደነበረ ይታወቃል እና ያንም በተመለከተ በውድድር ዓመቱ ላይ አሁንም ቢሆን ሊነሱ የሚችሉ ጉዳዮች አሉ በአርሰናል ጋር በተያያዘ ጌሞችን ማንም ቡድን ሊሸነፍ ይችላል ይላል ጋሪ ኔቪል በሚያነሳቸው ሀሳቦች ላይ ነገር ግን ፓኒክ ማድረግ አሁን አርሰናል እኔ አርሰናልም በሆን ፓኒክ አላደረግም አላደርግም ፓኒክ ማድረግ ያለብኝ ሰዓት አይደለም ይላል ጨዋታዎችን፣ አንድ ጨዋታ ሁለት ጨዋታ ልትሸነፍ ትችላለህ። ያ ነው የሆነው በአርሰናል ቤት ስለዚህ ሊያስገርም የሚችል ነገር የለም። ብዙ ጨዋታዎች ይቀራሉ፣ ብዙ ጨዋታዎችን ደግሞ አርሰናል እያሸነፈ ይቀጥላል ብዬ አስባለሁ። ይላል ጋሪ ኔቭል በዋንጫው ጉዳይ ላይ በተለይ ቁጭ ብለው ሲያስቡት ማንቸስተር ሲቲ በተለይ ከነሱ ሁለት ነጥብ ብቻ መራቁን ሲያስቡ በደንብ ቀጣይ ሳምንታት ደግሞ አርሶናል ያሳለፈውን ሳምንት ማሰብ አለባቸው ከባድ ሳምንት ሳምንታት ነው ያሳለፈው። ከዛ ውጪ ግን ማንቸስተር ሲቲም እንደዚህ አይነት ከባድ ሳምንታትን በቀጣይ እንደሚያሳልፍ ምናልባት አርሰናል በውድድር አመቱ ላይ በጣም ከባዱን ሳምንት ነው ያሳለፈው በተከታታይ ጨዋታዎች ላይ የተጫወተው እንደሚታውሰው ቪላ፣ ቸልሲ፣ ቶተናም ሆትስፐር፣ ባየር ሙኒክን የገጠመበት ጨዋታ ቀላል የሚባሉ ጨዋታዎች አይደሉም። አራት ጨዋታዎች፣ ከአራቱ ጨዋታ ሁለቱን አሸንፏል፣ አንዱን ባቻ ውጤት አጠናቀቀ፣ አንዱን ተሸንፏልና መጥፎ የሚባል ውጤት አይደለም። ማንቸስተር ሲቲም በውድድር ዓመቱ እንደዚህ አይነት ሳምንት ላይ የሆነ ጊዜ ላይ ይገኛሉና ያም ለማንቸስተር ሲቲ ትርጉም የሚኖረው ይሆናል። በርግጥ ፔፕ ጋርዲዮላ ለማንቸስተር ሲቲ የሚፈልጉት በዚህ ያክል ርቀት እስከ አፕሪል እስከ ሜይ እስከ ግንቦትና ሚ እስከሚያዝያ ድረስ መቆየት ነው። ከዛ በኋላ አርሰናል ምን ማድረግ እንደሚችል መመልከት ነው የሚፈልጉት። ለዋንጫ ትክክለኛ ተገማች ቡድን አሁንም ቢሆን አርሰናል የሚል አሳቡን አንስቷል። ስለ ቾሳር ላንሳላችሁ። ቾሳርን በተመለከተ በተደጋጋሚ ብለናል። አርሰናል መቆየቱ ለአርሰናል እንደ መልካም እድል የሚቆጠር ነው። በክረምቱ ሊወጣ ይችላል የሚሉ ብዙ ዘገባዎች ሲነሱ ነበር። ከዚህ ጋር በተያያዘ ቀድሞ የፕሪሚየር ሊግ የረጅም ጊዜ በፕሪሚየር ሊግ ላይ ሲጫወት የምናቀው ግብ ጠባቂው ሻካ ሂስሎፕ ያነሳው ጉዳይ አለ ራቸው ነገሮች መካከል ትሮሳርድን ስትመለከቱት ሁሉ ጊዜ ፖፕ አፕ የሚያደርግ ነው። አርሰናል በሚፈልገው ሰዓት ላይ መገኘት የሚችል አንደር አንደርቫሊውድ ከዋጋው በታች የተገመተ እንግዲህ ከአቅሙ በታች ከሚያደርገው በታች የተገመተ ተጫዋች ነው። በጣም ጥሩ አቅም ያለው ተጫዋች ነው። ያንን ደግሞ በደንብ በማሳየት እየቻለ ይገኛል። አርሰናል በሚፈልገው ጊዜ አርሰናል ግብ በሚፈልግበት ጊዜ በሙሉ ግቦችን እያስቆጠረ የተለያየ አይነት ተጫዋች ሆኖ በደንብ በውድድር ዓመቱ ላይ እየተመለከት ነው እንገኛለን ይችላለን ብሏል። ለሁሉ እነዚህ የሚነሱ ጉዳዮች ናቸው። የረቡዕ ዕለት የሚደረገው የቻምፒየንስ ሊግ ጨዋታ ክለብ ብሩዥን አርሰናል የሚገጥምበት ጨዋታ ነው። ከሜዳ ውጪ የሚደረግ ጨዋታ ነው። ወደ ቤልጂየም ሄዶ እየጫወታልና በቻምፒየንስ ሊግ ላይ አልተሸነፈም። የነክል አስፈላጊ ጨዋታ ላይ ሆን ይችላል። ቻምፒየንስ ሊጉን ምድቡን እየመራ ይገኛል በዚህ በሊግ ፌዝ ላይ። ስለዚህ ብዙ ተጫዋቾችን አሳርፎ መጫወት ይችላል። ሚኬል አርቴታ እድል ያላገኙ በደንብ ብዙ ደቂቃዎችን ማግኘት ያለባቸውን ተጫዋቾች ለምሳሌ ቡድን እና ክርስቲያን ኖርጋርድ ወደ ሜዳ መግባት አለባቸው። እነ ዴክላን ራይሰን በሚካኤል ሜሬኖ አማካኝ ስፍራ ላይ ቀይሮ ሊጫወት ይችላል። ቪክቶሪያ ካሪሽ ወደ መጀመሪያ አሰላለፍ ተጫው ገብቶ ሊጫወት ይችላል። ሌሎችንም ተጫዋቾች በደንብ በሜዳ ላይ ልንመለከት እንችላለን። ምክንያቱም አርሰናል ይህንን ጨዋታ ቢሸነፍም፣ አቻው ቢወጣም በጣም ትልቅ ለውጥ የሚያመጣ አይደለም። በርግጥ በተቀያሪ ተጫዋቾችም ጭምር ይህንን ጨዋታ ማሸነፍ የሚያስችል ኳሊቲ አለው። ከዛ በኋላ ግን ለፕሪሚየር ሊግ ትኩረት የበለጠ መስጠት አለበት። እንደዚህ እያመጣጠኑ መሄድ ያስፈልጋል ብዬ አስባለሁ። የሆነ ሳምንት ላይ ፕሪሚየር ሊጉ ትኩረት የሚሻበት ጊዜ አለ። የሆነ ሳምንት ላይ ደግሞ የቻምፒየንስ ሊግ ወሳኝ ጨዋታዎች ሲመጡ ፕሪሚየር ሊግ ላይ ተጫዋቾችን እያሳረፉ ለቻምፒየንስ ሊግ ጨዋታ ማዘጋጀት ሊኖር ይችላልና ያንን በትኩረት እንጠብቃለን። በቀጣይ በሚደረጉ ጨዋታዎች ላይ ሁሉ ልናነሳው የምንችለው አይነት ጉዳይ ነው። የዝውውር ጉዳዮችን ላንሳላችሁ። ጨዋታው ነገ ምሽት አምስት ሰዓት ላይ የሚደረግ ነው። በስፋት እንመለስበታለን። ምን ምን ጉዳዮች ይጠበቃሉ ይጠይቃሉ በሚለው ጉዳይ ላይ ወደ ዳኒሽ ሱፐር ሊግ ነው የማመራው። በሚችላንድ በጣም የሚገርም ጊዜ ላይ ይገኛል። በ2025 የውድድር ዘመን ፍራንክሎኒ ዲጁ ይባላል። 21 ዓመቱ ላይ ይገኛል። የጊኒቢሳው ተጫዋች ነው። በዳኒሽ ሱፐርሊግ ላይ ከሳየው ብቃት አንጻር በአውሮፓ ኤሊት ክለቦች ራዳር ውስጥ የገባ ተጫዋች ነው። 2025 26 የውድድር ዘመንን እንዴት እያሳለፈ ነው ብለን እንመልከት። ቁጥሮቹ 29 ጨዋታዎችን አድርጓል። በእነዚህ 29 ጨዋታዎች 4 አራት ደግብ የሆኑ ኳሶችን ቀብሏል። 21 ግቦችን ደግሞ አስቆጥሯል። በአጠቃላይ በ25 ጨዋታዎች በ29 ጨዋታዎች ላይ የግብ ተሳትፎ አለው። ውሉ ደግሞ እስከ 2029 ድረስ የሚቆይ ነው። የቀድሞው የተጫዋቹ አሰልጣኝ ቶማስ በርግ የሚሰጡት አስተያየት እስከ 40 ሚሊዮን ዩሮ ድረስ ሊያስወጣ የሚገባው አይነት ተጫዋች ነው ይላሉ። አርሰናል ደግሞ ፍላጎቱም ተዘጋ ይገኛል። ማንቸስተር ዩናይትድ፣ ባየርን፣ ሮማ፣ ዌስትሃም፣ ቶትናም፣ ኤቨርተን፣ ሌሎችም ክለቦች የሚፈልጉት አይነት ተጫዋች ነው። ገና 21 አመቱ መሆኑ ደግሞ የበለጠ ማደግ የሚችል በሚፈለገው ቅርጽ ለማሳደግ አቅሙን ለማጎልበት የሚቻል አይነት ተጫዋች ነው። በሚሽላንድ እንግዲህ ከዚህ በፊት ጥያቄዎች ነበሩ። በክረምቱ 30 ሚሊዮን ይሮ ለዳኒሹ ክለብ ጥያቄ ቀርቦለት ነበረ፣ ውድቅ ማድረጉ ይታወቃል። በጣም ዘሞስት ኤክሳይቲንግ ሴንተር ፎርዋርድ እየተባለ ይገኛል በአውሮፓ እግር ኳስ ኳስ ላይ በዚህ ሰዓት ላይ። ስለዚህ አርሰናልም ከዚህ ተጫዋች ጋር ስሙ መያዙ ተጫዋቹም ደግሞ ሊያስፈሩ የሚችልበት እድል አለ ተብሏል። በጥሬ ዝውውር መስኮት ከሚጠበቁ ዝውውሮች መካከል ስካይ ስፖርት ያስነበበው አንድ ጉዳይ አለ። የኤልቼው ተጫዋች ሮድሪጎ ሜንዶዛ ነው። የ20ቱ ተጫዋች በጣም ጥሩ አቅም ላይ ያለ ተጫዋች ነው። ከዚህ በፊት ማንስቼ ያላችኋለሁ። በላሊጋው ላይ እንግዲህ ኦክቶበር ላይ ለመጀመሪያ ጊዜ ግብ አስቆጥሯል። በላሊጋው ላይ ሲጫወትም ለመጀመሪያ ጊዜ ነው የውድድር ዓመት ምክንያቱም ኤልቼ በታችኛው ሊግ ላይ ነበረ። ወደ ላይኛው ሊግ ሲያድግ ወደ ላሊጋው ሲያድግ ተጫዋቹም ትልቅ አስዋጽኦ ነበረው። በዘንድሮ ውድድር ዘመንም ጥሩ አቅም ካላቸው ስፔናውያን ተጫዋቾች መካከል አንዱ ነው። ለስፔን ከአንድ አመት በታች ብሄራዊ ቡድን ይጫወታል። በጣም ረጅም ነው። በዲፌንሲቭ ሚድፊልደር በስድስት ቁጥር ቦታ ላይ አታኪንግ ሚድፊልደር በአስር ቁጥር ቦታ ላይ እንዲሁም ደግሞ በስምንት ቁጥር ቦታ ላይ መጫወት የሚችል ዘርፈ ብዙ አይነት ተጫዋች ነውና ጥሩ አቅም እንዳለው እየተነገረለት ይገኛል። በቀጣይ ጊዜያት ላይ በትልቅ ክለቦች ይፈልጋል በተለይ እስከ ሀያ ሚሊዮን ዩሮ 17 ሚሊዮን ፓውንድ አካባቢ ሊያስወጣ የሚችል አማካይ ነው። የቀጣይ ጊዜ ኮከብ ነው። እንደ አንድ የስኳድ ተጫዋች ሆነው በአጭር ጊዜ የሚታይ፣ ለረጅም ጊዜ ደግሞ ቡድኑን በቋሚነት መምራት የሚችል አይነት ተጫዋች ነው ተብሎ በደንብ እየተገለጸ ይገኛል። ለሁሉም የዚህን ተጫዋች ጉዳይ በስፋት እንመለከተዋለን። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ጊዜያችሁን ስለምትሰጡን ስለምታደምጡ እናመሰግናለን። የዛሬውን ጉዳዮቻችን በዚህ ያጠናቀቅ፣ ነገ የጉዳት ዜናዎችን አዳዲስ አርሰናልን የተመለከቱ ጉዳዮችን ይዘን እንመለሳለን። በተለይ ደግሞ ከዊሊያም ሳሊባ ሌሎችም የአርሰናል ተጫዋቾች ናቸው፣ ሳር ዴክላን ራይስ ጋር በተያዘ የሚነሱ ዝርዝር ጉዳዮች አሉ። እነሱን እያነሳን ከጨዋታው ማስቀድመው የክለብ ሩዥን ጨዋታ በደንብ በአዳዲስ ትንታኔዎች ይዘን የምንመጣን የሚሆነው በዛሬ ባነሳናቸው ጉዳዮች ላይ ሐሳቦቻችሁን ጻፉልን መልእክቶቻችሁን ላኩልን። አብራችሁን ስለነበራችሁ ግን እናመሰግናለን። እዚህ ላይ እናጠናቀቃለን። ጤና ይስጥልን።